ጌታ ሰላም ለሁላችሁም ይሁን። እኔ ወንድማችሁ አገልጋይ ዳንኤል ባንጃ ነኝ። አሁን የተገኘ ነው በእታቸኛው ሞ ወደ ባጫ ቁጥር አንድ አካባቢ ነው ያለ ነው። ስለዚህ በዚህ ማሳዎች አርብቶ አደርና ባጫዎች በጋራ ሆኖ በሚያርሱበት አካባቢ ላይ ነው የተገኘ ነው። በዚህ ቦታ ላይ ሲንገኝ ያው ወንጌል ስርጭት ከዚህ በፊት ወንድማችን ፍረውና ወንድማችን ትሉል በጋራ መጥቶ እዚህ አካባቢ ላይ ወንጌል ሲሰሩ ነበሩ። እግዚአብሔር ጸጋ በዝቶባቸው በየጊዜ እየመጡ በአጫን እያገለገሉ ነበረ፣ እያስተማሩ ነበረ። እኛም እንደዚሁ ሌላ ሳይት ስለነበረን ዛሬ ከወንድሞች ጋር ከሉቃስ ወንድማችን ኤርሚያስ ከፍሮ ጋርም እንዲሁ በጋራ ሆነን ዛሬ ተወሰኑ እስከ አምስት አዲስ ነፍሳቶችን አግኝተናል። ወደ ሃያም የሚያህሉ ወንጌል የሰሙ ሰዎች ዛሬ ከባጫም ከቦዲ እንደዚህ ያህል ጊዜ እግዚአብሔር ሰጥቶናል። ህጻናቶች ጸልይልላቸዋል እነዚህ የምታዩቸው አሁን በቪዲዮ የሚታዩት በጣም እጃቸው ለእግዚአብሔር ሰጥተው በተደጋጋሚ ጊዜ እዚህ ቦታ ላይ በሚደረገው ወንጌል እንቅስቃሴ ያልነበሩት አሁን መጥቶ ደግሞ ጌታን እየተቀበሉ ይገኛሉ። አባቶችን ማግኝተናል። በዛው ልክ አባቶች ደግሞ እንደዛው ጌታን ተቀብሎ ከዚህ በኋላ ከኛ ጋር ሆናችሁ እዚህ አስተምሩን፣ ይህ ማሳ ጊዜ እስከሆነ ድረስ፣ በጋ ጊዜ እስከሆነ ድረስ እዚህ ከኛ ጋር ቆዩ የሚል ሐሳብ ሰጥተዋሉ። ቅዱሳን ለኛ አጥብቃችሁ ጸልዩ። ለዚህ ለወንጌል እንቅስቃሴ ለሞሸለቆ የጠፉት በጎች ተልእኮ ወንጌል ሚኒስትሪ አጥብቃችሁ እንድትጸልዩ በጌታ ፍቅር እናሳስባችኋለን። ለባጫ ማህበረሰብ፣ ለቦዲ ማህበረሰብ፣ ለሱሩማ ማህበረሰብ፣ ለሙርሲ ማህበረሰብ ወንጌል በሀይል ወደ እነሱ እንዲገባ ብዙ ትውልድ እንዲለወጥ ይህንን ና